በአሁኑ ሰዓት በጣም በጣም በተለይ የስልጤው መቶ ፐርሰንት ሙስሊም ነው ተብሎ የሚጠቀሰው ማህበረሰብ ከቁርአን ይልቅ ሙዚቃ እያፈቀረ ነው፣ ነው አደለም? ከቁርአን ይልቅ ሙዚቃን እያፈቀረ ነው። የነቢዩ ሱና እየመሰለው ለዛው ዓለይሂ ሰላቱ ሰላም። በጣም የሚገርመው ደግሞ የወጣቶች አይደለም፣ ትላልቅ አባቶች በአንድ ይዘጋጃል፣ አዳራሽ ይዘጋጃል ለዘርግ ተብሎ እየጨፈሩ ኮፍያቸው ሲወጥቅባቸው በአንድ እጃቸው እያያዙ የሚገርመው አንዳንዶቹ ጺማቸውን አሳድጎ ሱራቸውን አሳጥሮ የሚጨፍሩ አሉ የሉም? ይሄ ትልቅ ውርደት ትልቅ ውርደት። መቶ ፐርሰንት ሙስሊም ናቸው ተብሎ የሚጠሩ ስልጤዎች፣ በቁርአን የሚታወቁ የነበሩ ስልጤዎች፣ በሀዲስ የሚታወቁ የነበሩ ስልጤዎች፣ መስጊድ በመስራት የሚታወቁ የነበሩ ስልጤዎች፣ ሰው በመስታረቅ የሚታወቁ የነበሩ ስልጤዎች፣ ሰላት ለማይሰግድ ሰው ልጅን አልድርም የሚሉ የነበሩ ስልጤዎች፣ ደረሳን ሲቀበሉ የነበሩ ስልጤዎች ራቁት ከምትሄድ ሴት

ሐዲስን የማያቅ ቁርአንን የማያቅ እጁ ላይ በርከት ያሉ ገንዘቦች ሲገቡለት ስምንት ሚሊዮን፣ አስር ሚሊዮን፣ ሀያ ሚሊዮን እያዘጋጀ ልጁን ለመዳር በየአዳራሹ ይጠራቸዋል። እነሱ እዛ ላይ አንድ ጨፋሪ፣ አንድ ዘፋኝ ይደረግላቸውና ከዛም ሙጅሪም ጋር ተነስቶ ይጨፍራሉ። ይሄ አይብ አይደለም። ከዚህ በላይ ውርደት የለም። ኮፍያን የሚያዋርዱ ሰዎች አሉ። ፂምን የሚያዋርዱ ሰዎች አሉ። ሱሪያቸውን አሳጥሮ የሚጨፍሩ ሰዎች አሉ። ሀታ ንቃብ ለብሶ የሚጨፍሩ ሰዎች አሉ። ትላልቅ እናቶች የሚጨፍሩ አሉ። ራሳቸው ግን የቅያማ ቀን ይዋረዳሉ ለመጥፎ ነገር ቁዷ የሆኑ ነዋ በመጥፎ ነገር ሰዎቹን እያስለመዱ ነዋ ነቢዩ ዓለይሂ ሰላቱ ወሰላም ለዚህ ነው በጎን ነገር በእስላም ሲሰሩ የነበሩ የተረሱ ነገሮችን ሰዎች እንዲሰሯቸው ያነሳሳ ማለት ነው ነቢዩ ሰደቃ ይሰጡ ነበር ሰደቃ የተረሳበት ቦታ ላይ ሰደቃ አድርጉ ብሎ ያነሳሳ ሰላት በጀማ ይሰገድ ነበር ሰዎች በየጓሮ መዝገድ ሲጀምሩ ኑ መስጂድ ብሎ ያንን ሱና ህያው እንዲሆን ያደረገ ሀጅ ተዘንግቶ ነበር ወደ ሀጅ የተጣራ ጾም ላይ ሰዎች ብዙ ግንዛቤ ያልነበራቸው በዛ ላይ ያነሳሳ፣ ያን ያህል ምንዳ ያገኛል። እንዲሁም ደግሞ መጥፎን ነገር ፈብርኮ የሄደ ሰው እስከ ቅያማ ቀን ይደርሰዋል። ከቅያማን በኋላ የጃህን ነበር ይሆናል። በዛ ላይ ይጨምርለታል። አንድ ዘፋኝ እንደውም ምን መረጃ ሲያመጣ ሰማሁት፣ ለመጨፈር ሰዎችን ለማስጨፈር፣ ለማነሳሳት ሳውዲ የሰርግ አዳራሽ አለ። አዎ አለ፣ እናውቀዋለን። ያ የሰርግ አዳራሽ መረጃ ይሆናል? አይሆንም። አቡልሀብ የት ነው የነበረው? መካ ነበር። አቡልሀብን መረጃ እናደርጋለን? አይሆንም። መካ ሙሽሪኮች ነበሩ፣ አልነበሩ መረጃ ይሆናሉ? አይሆንም። ነቢዩን ያባረራቸው የነበረው ሰው የት ነው የነበረው? መካ መረጃ ይሆናሉ? አይሆንም። ምን ይላቸዋል? ሳውዲ ውስጥ እኮ አዳራሽ አለ ይላቸዋል። ያም አዳራሽ ደግሞ ቁርአን የወረደበት ሀገር ላይ ይላቸዋል። ይሄ መረጃ ሊያደርግላቸው ማለት ነው። ጃሂል የሆነ ሰው ምን መረጃ ማድረግ እንዳለበት፣ ምን መረጃ እንደሚሆን፣ ምን እንደማይሆን አያውቅም። ለይቷል ስለዚህ ሳውዲም ስላለ ሳውዲም የነበራችሁ ሰዎች ታውቃላችሁ። ዝውጥ ልትኖሩ ትችላላችሁ ይቻላል ብሎ ለዘፈን መረጃ ያደርግላችኋል። የአላህ ነቢይ ዓለይሂ ሰላም ዘፈን እኮ አይደለም፣ ፈገግ ከማለት ውጭ ለመጨፈር እጅን አውጥቶ እንደዚህ ለማጨብጨብ ዘሎ ዱብ ለማለት ከሴት ጋር ላብጠብ እያደረጉ ለመጨፈር ጊዜ አልነበራቸውም። የአላህ ነቢይ ዓለይሂ ሰላም እኔ የማውቀውን ብታውቁ ኖሮ ትንሽ ትስቁና ብዙ ታለቅሶ ነበረ። ለምን ከፊት ለፊት የሚጠብቀን እኮ አደጋ ከፍተኛ አደጋ ነው። ኒዕማውም ከሰራንለት ከፍተኛ ኒዕማ ነው የሚጠብቀን። በተለይ አባቶች፣ ሴቶች ከወንዶች ጋር ሲቀላቀሉ አይታችሁ ዝም አትበሉ፣ ሀራም ነው። ወንድና ሴት ሲቀላቀል ለዝሙት ይነሳሳል፣ ጸያፊ የሆነ ነገር ይናገራል፣ አላስፈላጊ ነገር ውስጥ ይገባል።